ሰላም ጤና ይስጥል፣ እየተወደዳችሁ እና እየተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን አረፈዳችሁ? እንደ ሰዓት አቆጣጠራችሁ ሁላችሁ ሰላም ብያለሁ። ሰላም እና ጤና ክብርና ምስጋና ባላይ ብያላችሁ። በሰላማችሁ ብዝት ተረፍረፍ ይበልልኝ። የእኔ ጋር ሁሉ ነገር ሰላም መልካም ነው። እንዴት ናችሁ? ደህና ናችሁ ወይ? ብዙ ሰዎች እንግዲህ ውስጥ በቴሌግራም ዋስአፕ ብዙ እየጣፋችሁ ልን ያላችሁ፣ እንዲሁም ደግሞ በፌስቡክ በመሰንጀር ምናምን እየጣፋችሁ ልን ያላችሁ አንድ ነገር መጀመሪያ የምነግራችሁ ነገር ለቁም ነገርና ለቁም ነገር ብቻ ነው። ስልክ ከዚህ ላይ ያሰራጭት ለቁም ነገር ብቻ የምታዋሩ ከሆነ እንደዚህ እንደዚህ ፈልጌ ነው ብላችሁ መልእክት አስቀምጡ። ለወሳብ ላይ በማንኛውም ሰዓት እመልስላችኋለሁ። ያው አስፈላጊ ከሆነ መደወል ይቻላል ማለት ነው። ግን ከዛ ውጪ ብዙ ጊዜ ስራ ላይ እኔም ሌላ ስራ ስላለኝ ይህ ስልክ ብቻ ስላልሆነ፣ በትትና ይቅርታ እየጠየቅኩ ስልኩ ብዙ ጊዜ መሰጅ ብቻ ታስቀምጡልኝ በጣም የተመረጠ ነው ላለው ማለት ነው። ሲቀጥል ደግሞ አሁን በቃ እንዴት ወዴት እንዴት ነው ያመጣሽው፣ ምናምን ምን ያህል ታማኝ ነው ምናምን ለምትሉት ታማኝነቱን ኃላፊነቱን የማስደው እኔ ነኝ። ማንም ሰው ሳይሆን እኔ ራሴ ኃላፊነቱን ወስጄ ነው እኔ አንቀሳቅሰው ማለት ነው። ስለዚህ እናንተ ከሰው ከሰው በላይ ደግሞ እግዚአብሔርን አምናችሁ ከእግዚአብሔር በታች ደግሞ ሰውን አምናችሁ አይደለ የምታደርጉት ነገር እያንዳንዱ እንቅስቃሴ። ስለዚህ ምንም ችግር የለውም። እኔ በዚህ ልክ ሰዎችን አመኝ ምንም ምን ቢሆን ይሆነ በእኔ በኩል ምንም ችግር ስለሌለው በዚህ አጋጣሚ በቃ መምጣት የምትፈልጉ ሆነ ታርጋችሁ ማናገር ትችላላችሁ ማለት ነው። በውስጥ መስመር ባስቀመጥኩላችሁ መስመር ማለት ነው እንግዲህ ያው እስከ መነሻው ለምን አልጽፊም ላላችሁ ይዤ ፕላስ ዘጠና ሰባት አስራ አምስት ሰማንያ ዘጠኝ ግን ያነኛው በዛኛው ሁሉም ነገር ያለው ነው። ግን የምትደውሉ የተመረጠ ነው ተብሎ ተለማዩ በዛኛው ስልክ ነው ላችኋለሁ። ሲቀጥል ደግሞ ሴቶች እንዴት ነው፣ ሴት ቋንቋ የምትችሉ ሴቶች ካላችሁ በተለይ ዱባይ ላይ አሁን የሚፈለገው ቋንቋ የሚችል ምግብ የሚችል ነው። ስለዚህ እናንተ ካላችሁ ደግሞ ምንም ችግር የለውም፣ እኔ አስተናግዳችኋለሁ። በወሳብ ሀይ በሉኝ። ሁሉን ነገር አስረዳችኋለሁ ማለት ነው። ምን እንደምትልኩ ምን እንደምታረጉ እያንዳንዱ ነገር ወዳችሁና ፈቅዳችሁ እናንተ ወዳችሁና ፈቅዳችሁ የምታመጡት ነገር ምንም ችግር የለውም። እሱን ወዳችሁ ፈቅዳችሁ ካረጋችሁት በእኔ በኩል ምንም ችግር የለውም፣ አስተናግዳችኋለሁ። ያለውን ነገር መረጃ እሰጣችኋለሁ ማለት ነው። ሲቀጥል ደግሞ ሲቀጥል እንዴት በቪዚት የሁለት ዓመት እንትን አስርቱ ማምጣት ምንድን ነው ልዩነቱ? ልዩነት በጣም አለው። እኔ አሁን ለምሳሌ ልዩነቱ ምን መሰላችሁ? የሶስት የሁለት ቪዚት ቪዛ ቢመጣ ሲያልቅ ማሳደስ አለባችሁ። እሱ ካላሳደሳችሁ ለማሳደስ ደግሞ እንደገና ሁለት ሺ ድርሃም አወጥታችሁ ነው ማለት በኢትዮጵያ ወይም ሰማኒያ ሺ ምናምን አወጥታችሁ አሳደሳችሁ እንደገና ሁለት ወር። ስለዚህ ድንገት የሚያሰራላችሁ ሰው ቶሎ ካልተገኘ በዛን ሰዓት ሊቀጠልባችሁ ይችላል። በዛን ሰዓት ሕገ ወጥ ልትሆኑ ትችላላችሁ። በዛን ሰዓት ፖሊስ ቪዛችሁ ደግሞ ወደ ሀገር ቤት የመግባት እድሉ ሰፊ ነው ማለት ነው። በዚህ አጋጣሚ ይህን ነው ምላችሁ ማለት ነው። ሲቀጥል ደግሞ ስራና ስራ ብቻ ነው የነገራችን ላይ ማስተናግድ አሁን ብዙ ብዙ ብዙ ብዙ ነገሮች አሉ። ሶ ሶሻል ሚዲያ እስከሆነ ድረስ ግድ ነው። እሱ ምንም ችግር የለውም፣ ግን ለስራና ለስራ ብቻ ብደውሉ መልካም ነው ብዬ አስባለው። ያው እንግዲህ በርበሬና ሽሮ የትኛውም ዓለም ኢትዮጵያ ውስጥም ሆነ የትኛውም ዓለም እናደርሳለን። ከቤት ነው የሚዘጋጅ ሁሉ ነገር። በቃ ቀምሳችሁታል፣ እየመሰከራችሁ ነው ያላችሁ። የቀመሳችሁትም በጣም እየመሰከራችሁ ነው ያላችሁ። ግን በዚህ አጋጣሚ ትንሽ ቪዲዮ ቀንጨፍ ቀንጨፍ አርጋችሁ ብትልኩልኝ ለኔም ለማስታወቂያ በሰራበት በጣም ደስ ይለኛል ማለት ነው። የወሰዳችሁ ሽሮና በርበሬ ነው የወሰዳችሁ ሰዎች በጣም ጣም እናንቱን እያደነቃችሁ ነው ያላችሁ። ስለዚህ ወደ እኔ ቪዲዮ ብስልኩልኝ በዚህ አጋጣሚ በትትና ጠይቃችኋለሁ ማለት ነው። ስለዚህ መብርሃን እንጂ ያፈረ የለም። እኔ በሰፊው እመጣለሁ ስለመብርሀን መብርሃን ስለ እኔ ስለተደረገልኝ ነገር ሁሉ አንድ ቀን በሰፊው አሁን ጊዜ ብዙ ሆንኩ። በጣም በጣም ጊዜ እየጠበበኝ ነው ያለ ለምን እንደሆነ አላቅም። ጊዜዎች ጠበብ ጠበብ ያሉ ነው። ዛሬ ራሱ እዩት፣ እንደምታይ ኮፍተረብዬ ነው እያወራዋቸው ያለው እንግዲህ ቅርታ አድርጉልኝ በዚህ አጋጣሚ ማለት ነው። የሰው ልጅ የትኛውን ቦታ ካሰባችሁ ትደርሳላችሁ። ንጹህ ልብ ካላችሁ፣ ንጹህ ቅን ልብ ካላችሁ ማለት ነው። የትም ቦታ የትም እኔ እግዚአብሔር ይመስገን ዛሬ ካሰብኩትና ካለምኩት ቦታ ላይ ስለሆንኩ እግዚአብሔር ይመስገን። መጀመሪያ ያን ነበር ሁሌም፣ ላለው እግዚአብሔርን የያዘ መብርሃንን ይዞም ያፈረ የለም የያዘ ማንንም ይዞ ሰው ልጅ ሊጥላችሁ ይመጣል፣ ሊያደናቅፋችሁ ይመጣል። ግን ልቦና ይስጣችሁ ያላችሁ ጸሎት አድርጉለት ለዛ ሰው እንጂ ክፉ ቃልም ሆነ ክፉ መልስ እንዳትመልሱለት ማለት ነው። በዚህ አጋጣሚ የምነግራችሁ ነገር የጠቀመኝን ነገር ነው፣ ለእናንተ የምነግራችሁ ማለት ነው። በሰፊው ግን ራሴ ረጋ ብዬ በሰፊው እመጣለሁ። ሽሮና በርበሬ በተለይ ሽሮና በርበሬ እናስረክባለን። ስለዚህ ሽሮና በርበሬ ለማስረከብ የምትፈልጉ መረከብ የምትፈልጉ እንደዚህ ቻርጃ ውስጥ ከሆናችሁ ደግሞ እናደርሳለን የታክሲ የታክሲ ብዙ መንገድ ከሌለው ምንም ችግር የለውም። እኔ የራሴ ቢሆንም አደርስላችኋለሁ ማለት ነው። እና የትም ቦታ ብትሆኑ የትም የትም ዓለም ቢሆኑ ብትሆኑም እኛ እናደርሳለን ማለት ነው። እና ይህን ነው የምለው። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ክብርና ምስጋና እሷ ትውሰድ፣ መብርሃን ትውሰድ። እኔ በጣም ደስተኛ ነኝ፣ ሀቢ ነኝ እኔ። በጣም እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔርን አመስግኑ። ልይ ከዚህ ደረጃ እንድድረስ ትልቁን ድርሻ የሚወስደው ቤተሰብ ነው። እግዚአብሔር ይመስገን። ቤተሰቦች ጠንካራ አድርገው ስላስተማሩ፣ ጠንካራ አድርገው ስላሳደጉኝ ነው ዛሬ እኔ በቃ መከራውም ደስታውም ሲመጣ ተቋቁሜ ከዚህ ደረጃ የደረስኩና እግዚአብሔር ይመስገን። ውዷ እናት የኔ እናት አባት የኔ አባት ሁሌም እወዳችኋለሁ አከብራችኋለሁ። እና መልካም ጊዜ መልካም ቆይታ ይሆንላችሁ። ባይ ባይ። የእግዚአብሔር ትልቁ በረከት ሰው ነው። እግዚአብሔር ሲወዳችሁ በሰው ይባርካችኋል። ከእሱ የሆነ ሰው ማግኘት በጣም እግዚአብሔር ከዚህ የበለጠ ፈተና ይባርቅ ነው። እግዚአብሔር ሰው ለጠፋ ነው በዬ ወጀቡን ያዘዋል